ችግሮችን በሽታዎችን፣ የሚከስታቸው የሚያመጣቸው ምክንያት ኃጢአት በዴል ነው። የሚያመጣው ፈጣሪ ጌታ ከሆነ ምክንያቱ እስቲግፋር ነው፣ ምክንያቱ ተውበት ነው፣ ምክንያቱ ተኃጢአት መታቀብ ነው። በዛሬው በምናለሽ አዲስ ፕሮግራማችን የሀገር ዋርካ አስታራቂ መካሪ ሰላምና ፍቅርን ሰባኪ የሆኑትን ታላቅ ባለ ግርማ የቀድሞ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር እንዲዘለቀን ዘለቀን ልናነሳሳ ወደድን። ከሁሉ በፊት ሰውነት ይቀድማል ሰው ሁኑ የሚሉን ሀጂ ሙፍቲ ዑመር ዘር ሃይማኖት ሳይለዩ በትሑትና መልካም ስብዕናቸው ሰው መሆንን በተግባር ያሳዩ አባት ናቸው። ዛሬ ላይ አንድነትን አድምቀው ያሳዩን ሐጂ ሙፍቲ ዑመር ማን ነበሩ? በሞት በሐዘን በደስታ በሰርግ እየተረዳ እየተጋደዘ እየተባበረ መኖሩን ነው እኛ የምናውቀው። በኢትዮጵያ ውስጥ ለሚገኝ ለክርስቲያኑም ለሙስሊሙም የማይጠቅም አደጋ ስለሆነ ልክ አይደላችሁም ልንላቸው ይገባል አጥፊዎችን። ሐጂ ሙፍቲ ዑመር እንግሪዝ ከደጋጎቹ መንደር ወሎ አካባቢ በምትገኝ ገነቴ በተሰኘች መንደር ግንቦት 21 1929 ህይወታቸው ሀብሎ ጀመረ። ከአባታቸው እንድሪ ዘለቀና ከእናታቸው መነን ሽፋው ተወልደው ገበሬ የነበሩትን አባታቸውን እያገዙ የሚኖሩት ሐጂ ሙፍቲ ዑመር በልባቸው ውስጥ የእስልምና ትምህርት ፍቅር የሰረጸው ገና በልጅነታቸው ነበር። ታዲያ አባታቸውን እንድሪ ዘለቀ ፍቃድ ጠይቀው የእስልምና ትምህርታቸውን በትጋት መከታተል ያዙ። ረጅሙን የህይወት ክፍላቸውንም እውቀትን በመቅሰምና በእስልምና አስተምሮት ራሳቸውን ሲቀርጹ ኖሩ። ሀጂ ሙፍቲ ዑመር ከመኖሪያ ቀያቸው ተነስተው ወደ አዲስ አበባ የመጡበትን አጋጣሚ ሲናገሩ በጊዜው የነበሩትን የእስልምና ጉዳዮች ጠቅላይ ምክር ቤት መስራችና ኃላፊ የሆኑትን የኢትዮጵያ ሙስሊሞች አባት ሀጂ ሙሐመድ ሳኒ ሀቢብን ማለትም አስተማሪያቸውን ፍለጋ እንደነበር ይገልጻሉ። ታዲያ በአዲስ አበባ ኑሬን አደርጋለሁ ብለው ያላሰቡት ተቀዳሚ ሀጂ ሙፍቲ ኡመር በአስተማሪያቸው ሀጂ ሙሐመድ ሳኒ ሀቢብ አማካኝነት ያላቸውን የእስልምና የላቀ እውቀት እንዲያካፍሉ በታላቁ አንዋር መስጂድና በመስጂድ ኑር የስልምና አስተምሮትን ለመስጠት ተመደቡ። ተማሪዎቻቸውን እያቀሩ ቀሪ ጊዜያቸውን እየቀሩ እና በእውቀት ላይ እውቀት እየጨመሩ ኑሯቸውን አዲስ አበባ አደረጉ። በ1967 የስልምና ጉዳዮች ምክር ቤት ሲቋቋም የምክር ቤቱ አባልና የዑለማዎች ሊቀመንበር በመሆንም አገልግለዋል። ከሐጂ ሙፍቲው ዑመር ኢድሪስ በ2011 ዓ ም ዶክተር የተሰጧቸው የእስልምና ጉዳዮች ጠቅላይ ምክር ቤትን እስከ 2014 ድረስ መርተዋል። በሀገራችን ብቻም ሳይሆን ከዓለማችን 500 ተጽዕኖ ፈጣሪ ሙስሊሞች መካከል ስማቸው በዓለም አቀፍ መዝገብ ላይ በክብር መስፈርም ችሏል። ሰላም፣ ፍቅር፣ እኩልነት መቻቻልና መተባበርን ሰብአዊ ልዕልናና ያለ ልዩነት ሰውን ማክበር የሐጂ ሙፍቲ ዑመር አንደበትና ተግባርን የሚገልጹ ናቸው። ለሀገራቸው ያበረከቱት አስተዋጽኦና ሲሰጡ የኖሩት ፍቅር የማይዘነጋ ነው። የሀገር ሰላምንና የሰው ልጅ እኩልነት መረጋገጥን ከማለፌ በፊት ማየት እመኛለው ያሉት ሐጂ ሙፍቲ ዑመር እንድሪስ ዘለቀ ጥቅምት 9 2018 ከዚህ ዓለም በሞት ተለዩ። የሀገር ዋርካ አጣን። ሃይማኖት ሳይለይ ሁሉም በጋራ ሀዘኑን ገለጸ። የማይቀረው ሞት ሁሉም ጋር መድረሱ አይቀር። ይሁን እንጂ ዘወትር የሚወሳ በብዙሃን ልብ ውስጥ ታትሞ የሚቀር በፍቅር የተሞላ ስብዕናን ትቶ ማለፍ እንደነ ሐጂ ሙፍቲ ኡመር ዘንዳ እንጂ ብዙዎች የሚታደሉት አይደለም። መርሃቸውን ሰው ሁኑ ያደረጉት ሙፍቲ ሰው ሁነው ሲያሳዩን፣ ከወዳጅ ዘመዶቻቸው አንደበት ደግሞ እንዴት እንደተገለጹ ትሰሙ ዘንዳ ጋበዝናችሁ! ፈጣሪ ሐጂ ሙፍቲ ኡመር እንዴት የሰጡንን ሰው የመሆን አደራ እንድናሳካ ይረዳን ዘንድ ተመኘን። መልካም ቆይታ። ዙልም አንዱ አንዱ፣ መዝለብ አንዱ አንዱ መዝለብ፣ ዝሙት መብዛት፣ ስርቆት መበርከት፣ እዝነት ማጣት፣ ባጠቃላይ ኀጢአት የተባለ ያድየጋ ምክንየት ሀጂ በህዝበ ክርስቲያኑም በሙስሊሙ ብቻ አይደለም። ጥሩ አንደበት አለውት የማሳመን አንድን ነገር ተናግረው የማሳመን ብቃት አለውት። ሰው ይወዳቸዋል፣ ተግባብተው ይኖራሉ። በኢህአዲግ ዘመነ መንግስት ጀምሮ ሲሰሩ ቆይተዋል። ሁሉንም ችለው እንደዚህ ተናገረ እንደዚህ ሰማው እንደዚህ በለው ሰማው፣ በለው ቶሎ አኩርፈው ሀጂ የያዙትን ስራ የመልቀቅ ወይም የተሰጠዎትን አላፊነት ትተው ገሸሽ ማለት አይሆንለዎት ችላሉ። ችለው ያን ነገር የተወራው ውሸት ወይም ያልሆነ ነገር ውሸት መሆኑንና ያልሆነ ነገር መሆኑን አሳምነው ተግባብተው የተሰጣችውን አላፊነት ሲወጡ ቆይተዋል። ውስጣቸውም የተስተካከለ ሼህ ነበሩ በሁሉ የተሟሉ በእውቀትም እንደዛው በፀባይም ቢሆን አንቱታን ከፋቸው የማያዋጡ ለሴቱም ለትልቁም ለትንሹም በአንቱታ የሚያቀርቡና ጸባያቸው የተሟላ ሸህ ነበሩ የምናውቃቸው አሁን ከሄዱ በኋላ ነው አብረን እየዋልን አብረን እየቀረብናቸው ያው እንደኛው ሰው ናቸው መስሎን ነበር የምናያቸው። ግን በጣም የመጠቁ አንድ ሆነው አዲስ አበባ መጡ። ብዙ ሕዝብ ሆነ ሆኖ ያገኘናቸው ግን ብዙ ሕዝብ ሆኖ ነው ያገኘናቸው። ያው እንዳያችሁት እንዳሸኛኘታቸው ላይ ምንም ሳይቀር ሰማይ ሳይቀር ያለቀሰበት ስራቸውና ስነምግባራቸው በጣም የረቀቀ ስለሆነ ነው። ማንንም የማያገሉ አንዱን አንጠልጥለው አንዱን የማይጥሉ ሀብታም ነው ድሃ ነው ብለው የማይለዩ አዋቂ ነው አላዋቂ ነው ብለው የማይሉ እውቀታቸውን ለማንም የማይደብቁ ከመጀመሪያ እስከ መጨረሻ ድረስ ህይወታቸውን ለድኔ ሰጡ። ሼክ ነበሩ ረሒመሁላህ። አላህ ይዘንላቸው። ትልቅ አይሉም ትንሽ አይሉም እውቀት ያለው ነው አይሉም እውቀት የሌለው ነው አይሉም ሴቱ ነው ወንዱ ነው፣ ሁሉንም እንደ ልጆች እንደ ልጅ አርገው አቅርበው አንድ ቀን ያየ ሁልጊዜ ናፍቆታል። ማለት የቀረበ አይደለም ቀርቦ ያወራቸው፣ በሚዲያ እንኳን ያያቸው ሰው የሚስቡና ሙፍቲ ብሎ ማለት የድሮዎቹ በቃ የነበሩት ሳምፕል ናቸው። በተለይ በሀገራችን ላይ ብዙ ሙፍቲ ሙፍቲ የመሰሉ ሰዎች ብዙ አልፈዋል። ለሀገራችን እሴት ለዲነል ኢስላም መገለጫ ለሀገር ክብር ሙፍቲን የመሰሉ ነበሩ። እነዛም ሰዎች ብለን የምናይባቸው አንድ ብቸኛ የሆኑ ሰው ነበሩ። ያም በመሆኖ ለሀቅ የቆሙ በመሆኖም ሁሉም ቀልብ ሰፍረው ሁሉም ቀልብ ውስጥ ገብተው የሚኖሩ ብቸኛ ትልቅ ሰው ነበሩ። ሙፍቲ ለእውነት የቆሙ ሰው ናቸው። ምንጊዜም ሰውን ሳይሆን የሚያውት እውነት ነው ማን ላመኑበት ወደኋላ የማይሉ ናቸው። ሙፍቲ በዛ ላይ በጣም በጥሩ በንጹሕ ገራገር የሆኑ ሰው። በቃ ሙፍቲ ሁሉንም ጥሩ ነው ብለው የሚያስቡ እንዲህ አሞኛል ይሸውዱኛል፣ እንዲህ አረጉኛል ብለው የማያስቡ በቃ ንጹሕ ነው። ሰው ሲያወራ ከምር መስሎ የሚታያቸው ሰው እና ሙፍቲ ብሎ ማለት የሚገርሙ ሰው ናቸው። በዲን አልእስላም ላይ አሉ ተብሎ የገጠሩም የከተማውም የሚያውቃቸው የገጠሩም የከተማውም የሚያፈቅራቸው ሃይማኖት ሳይለይ ጾታ ሳይለይ ብሔር ሳይለይ ሁሉም የኔ የሚላቸው እና በቃ ሰው መሆን እንዲህ ነው እንዴ ለካ የኢስላም መሪ ሃይማኖት መሪ መሆን እን ሙፍቲ ነው ተብሎ ምሳሌ ሊቀመጡ የሚችሉ ሰው ነበሩ። ሙፍቲ የሙፍቲን እውነት የሙፍቲን ማንነት እንዲህ በቃል መግለጽ በጣም ያስቸግራል። ሙፍቲ ያው ከክንውኖቻቸው መካከል ለ ስልሳ ዓመታት በነጻ አስተምረዋል። ይሄ ለሃይማኖት አባቶች አርአያ የሚሆን ነው። በሃይማኖት ደሞዝ አልቀበልም ብለው ማለት ነው ተቋም ይመሩ ነበር መጅሊስን። አንድም ቀን ደሞዝ ወስደው አያውቁም። የሚተዳደሩት በራሳቸው በሚሰሩት ስራ ነው፣ የግል ስራ ነው። ከሃይማኖት ደሞዝ አልፈልግም ብለው ይሄ የገጠሩ የእስልምና ሆነ የገጠሩ የክርስትና ሰዎች መስጠትን እንጂ መቀበልን አይፈልጉም። ይሄ ትልቅ አርአያነት ነው። ሌላ ከሙፍቲ ምንድነው፣ ተቋም ግንባታ ላይ የነበራቸው ነው። በጣም ብዙ የተቋም ግንባታ ላይ ተሳትፈዋል። እስልምና ጉዳዮችን ጨምሮ የሃይማኖቶች ጉባኤ፣ ሌሎችም ከእርቅ ሰላም ጋር የተያያዙ የተቋም ግንባታዎች ላይ ተሳትፈዋል። ሌላ ትልቁ ስራቸው ቁጥሩ ዳታው ይለያያል፣ ከ150 160 ይባላል። እርቅ የፈጸሙበትን ይሄ ጎሳ ለጎሳ ምናምን የተለያዩ ግጭቶችን እርቅ ተሳትፈው ገስጸው ያስታረቁባቸው መድረኮች በጣም ብዙ ናቸው እና ዕድሜ ልካቸውን በራሳቸው ትኬት በራሳቸው ወጪ ቦታው ድረስ እየሄዱ ሰዎች ይሰሟቸዋል ገስጸው ያስታረቁበት ሁኔታ ነው የምናየው። በጽሁፍ ደረጃ ብዙ ጽሁፎች አሉ። አሁን ተሰብስቦ ምን ያህል ናቸው፣ አይነታቸው ምንድን ነው የሚለው ነገር ጥናት ይደረግበታል ታሪካቸው ሲጻፍ አብሮ በዛው እግረ መንገድ እየተጻፈ ነው የሚሏቸው ነገሮች አሉ። ተማሪዎቻቸው ይህን ያለው ይህን ያለው ይላሉ፣ ግን ዳታውን በትክክል ከታሪክ መጽሐፋቸው ላይ ይቀመጣል። አሁን ጥናቶች እየተደረጉ ስለሆነ ማለት ነው። ሌሎች ዳይሜንሽኖቻቸውም እየተጠኑ ነው። ያው ስለ ሙፍቲ ማንነት ለመናገር ሊከብድ ይችላል። በተለይ እኛ ልጆች ነን ከእሳቸው አንጻር ስንታይ ምናልባት ከግማሽ እድሜያቸው በታች የሆንነን እና እኛ ሳንወለድም በጣም ብዙ ነገሮችን የሰሩ ናቸው። እኔ ልጅም ሁኝ ማስታውሰው ነገር በተለያዩ ከተሞች እየተሽከረከሩ እየተዟዟሩ፣ የሀገራችን ትልቅ ከተሞች፣ ገጠሮች እየዞሩ ይህ እንግዲህ ከዒልሙ ከማቅራቱ ከማስቀራቱ ባሻገር ሌላ ተጨማሪ የሆነ ከመንገድ ትንሽ ሳት ያሉ

ድካም አለው ልፋት አለው። ያው ሙፍቲ እንደ እንደ ኢትዮጵያ ሲታዩ ሙስሊሙን ብቻ የሚከድሙ ወይም የሚያገለግሉ ለሙስሊሙ ብቻ የቆሙ ሰው ሳይሆኑ ለአገር የቆሙ ትልቅ ዋርካ ነበሩ። ለሰላም የቆሙ ትልቅ ዋርካ ነበሩ። እህል አልበላም። እራትን በልቼ አላውቅም። ምሳን በልቼ አላውቅም። ጠዋት ቡን ሲጠጣ ብቻ አንዲት ቆሎ ትንሽ እቀምሳለሁ። እራትና ምሳዬ ለደረሶች ለተማሪዎች ነው የምሰጠው። እነሱ ናቸው የሚበሉት። ስድስት ዓመት ስድስት ወር ስቀመጥ እራት ምሳ በልቻ አላውቅም። አንጥፌ ደግሞ ተኝቻ አላውቅም። ሌሊትም ጥናት ነው፣ ቀንም ጥናት ነው። እኔ ሀዋሳ ነው የምኖረው እና ከዛ መጥቼ እንዲሁ ድክም በሏቸው አየሁትና ሀጂ ሰው በእርግጥ ለሀገርም ለወገንም ለራሱም ይሰራል ግን አላህ ወጃአልነላይ ለሊባሳ ወጀዐልነ ነሃረ መዓሻ ቀኑን መከሰቢያ ለአይሻችሁ መከሰብያ፣ ለሌቱን ደግሞ ለስጋችኑ ለነፍሳችሁ ማረፊያ አርጌ አመቻችቼ ፈጥሬላችሁ አሉ። በዚህ ፕሮግራም ተጠቀሙ ብሎ ይም እንዴት እንደሚሆን ለጤናችንም ለመናችንም አመቻይቶልናል ። ያንን እኮ በአግባቡ አላህ በሚፈልገው በሰጠን መመሪያ ካልሰራን ነገሮች ይዛባሉ፣ ጤና ይዛባል። እና ጤና ደግሞ ከሌለ ሁሉን ነገር መስራት አይቻልምና አሁን ከዚህ በኋላ እድሜውም እየሄደ ነው። ስለዚህ አላፊነትን አሁን መቀነስ አለብዎት። ይሄ ዲናዊ ትምህርቱ የዲናዊ ስራው እስከ ህይወት ፍጻሜ መቼም አብሬ ሊሄድ የሚችል ግን በዚህ በዱንያው በኩል ያለውን ደግሞ መተካካት እንትን አድርገው በእኔ ቦታ ሁን፣ በጣም እየደከመኝ ነው፣ እንደዚህ ነው ብለው ሌላ ሰው እንዲመረጥ አድርጉ። ተይ ማህሙድ፣ ይህን ሁሉ ወድጄ እኮ አይደለም፣ በእኔ በፍላጎቴ ብቻ አይደለም፣ መንግስት እንደ መንግስት ያስቸግሩኛል። እስቲ እዛ መሳቢያ ውስጥ ያለ ቦስታ አንጣልኝ አህመድ አሉት። ይሄ አህመድ ይባሉ ልጆች እንደዚህ ሲያመጣ እንዲህ ቅፍ የሚሆን ቦስታ ሶ ችግሮን አልቻልኩም፣ ሌላ ሰው ይደረግ፣ ሌላ ሰው ይተካልኝ፣ ባካችሁ እየተቸከኩ በያመመኝም እድሜም አንፃር፣ አሁን እየደከመኝ ነውና ሰው ሌላ ሰው ይደረግልኝ እያልኩ ሀሳብ ሀሳቤን በጽሁፍ ሲገልጽ እንደገና መንግስት በተለይ መለስ ዜናዊ ባለ ጊዜ እሱ መልሶ የሚጽፍላቸውን እና በቦሳ እያደረገ የሚልከው ወረቀት እንዲህ ቅፍ ይሆናል። እና እንደዚህ ኩኝ የተቸግሬ ነው መንግስት እንደ መንግስት እንደዚህ ተለማምጦ፣ እባክህ ሀጂ እንደ የአገር ጉዳይ ነው የህዝብ ጉዳይ ነው እና እናሰሆን እኮኛ የምንፈልገውት ካሳራር ሚዛናዊ ስራ ነው የሚሰሩት። እውነተኛ የሃይማኖት መሪ፣ እውነተኛ አባት፣ እውነተኛ አገር የምትፈልገዎት አባት በመሆነዎ ያንን ሌላ የሚይዝልን ሰው ስለማናገኝ ነው እና ከዛ አንጻር ነውና ለትንሽ ጊዜ እስቲ እንደው ተሸገሩልን ሀጂ፣ እባክዎን ሀጂዋ እየተባለ የተጻፈልዎትን ወረቀት አሳእደዝኩኝ ነው እንግዲህ ዱዓ አድርጎልኝ እንጂ ተቸግረውነት እንደዚህ በራሴ ፍላጎት ብቻ አይደለም የሚል መልስ ሰጡኝ እና ከዚያ አንጻር ያው እስከ ቅርብ ጊዜ አላፊነታቸውን እስከሚረከቧቸው ድረስ ሌሎች እስከሚረከቧቸው ድረስ በእንደዚህ አይነት ለሀገርም ለወገንም ለዲኑም ትልቅ ዋጋ ሰጥተው ሲሰሩ ሲያሰሩ የኖሩ አባት ናቸው። እንግዲህ የእሳቸውን አርአያነት እንከተል ነው ሙላው የራሳ የእሳቸውን አርአያነት እንከተል ስል የተነደፉ በአካል የሚታዩ ስራዎች አሉ። እነዚያን ማስቀጠል፣ በመንፈሳዊ ደግሞ በውስጥ የሚማሩ ትምህርቶችን ማስቀጠል። ይሄ ያስደስታቸዋል። እሩሀቸው ትደሰታለች። አካላቸው እዛ ሄዷል እንጂ እሩሀቸው ህያው ናት። ትደሰታለች ነቢያችንም ዓለይሂ ሰላቱ ወሰላም ህይወቴም ለእናንተ አስተማሪ ነው ጥሩ ነው መሞቴም እንደዚሁ አስተማሪና ጥሩ ነው ብለዋል። ለምን እያሉ ያስተምሩ ነበር። እንደገና ደግሞ እዛ ካሉ በኋላ ጥሩ ስራችሁ መጥቶ ይደርሰኛል፣ አላህን አመሰግናለሁኝ። መጥፎ ስራችሁ ሲመጣ ደግሞ አላህን ባክተውላቸው ብዬ ይቅርታ ጠይቅላችኋለሁ፣ ብለዋል ነቢያችን ለ ሰላቱ ወሰላም። እሳቸውም አልዑለማኡ ወረሰቱ ልአንብያ አልዑለማኡ ከአንብያኢ በኒ እስራኤል ብለዋል ነቢያችን ለ ሰላቱ ወሰላም። የእሳቸው ወራሽ ናቸው። ይደርሳቸዋል፣ የሰራነው ሁሉ ነገር ይደርሳቸዋል። እና ጥሩ ለመስራት፣ ጥሩ ለመናገር፣ ከክፉ ለመታቀብ፣ ለሰዎች ጥሩ መሆን ይሄንን ይጠበቅብናል። ሴቱም ወንዱም እንወዳቸዋል ካልነ እሳቸውን ሆነ መገኘት ነው። خلق الموت والحياة አስቀድሞ የፈጠረው ሞትን ነው ከመፈጠራችን በፊት ተፈጥሯል። አይቀርም ሞት። ሞት ግን በቁሙ ሞት ነው። ሰው ልጅ ሞተ የምንለው ኛ ከጥሩ ስራ ሲገደብ በመጥፎ ስራ ሁለንተናውን ነገሩን ህይወቱን ሲያበላሽ በቁሙ የሞተ ነው። እሳቸው ግን አሁን ቢሆን ስራቸውን አስቀድመዋል። እኛም በዱዓ ያሲን እየቀራን ሶደቃም እያደረግን ዱዓችን እናስከትላላቸው፣ እዛላቸው ላይ እንጨምርላቸው። የጀመሩትን ስራ እናስቀጥል፣ ሌትም ቀንም ተግተን እንስራ፣ ወደኋላ እንበል እላለሁ። እኔ ከዚህ በፊት እንዲህ አይነት ሰው ሞቶ ሽኝት እንዲህ አይነት ሽኝት ሲደረግለት አጋጥሞኝ አያውቅም።

የሰው ልጅ መከበር አለበት የሚል ትልቅ አቋም ይዘው በዚህ ላይ የሰሩ የታገሉ ትልቅ አባታችን ነበሩ። رحمه الله تعالى እኛንም እንሻላ እንግዲህ የሳቸውን ሌጋሲ የሳቸውን ዋና መስመር አስቀጥለን ዳር የማድረሱን እንግዲህ አቋማቸውን፣ እውነተኛ በእምነት ጉዳይ ላይም የነበራቸውን ቀጥ ያለ አቋም፣ ከዚያ ባሻገር ደግሞ ሰዎች እስከተቃኑና ተቃኑና እስከ ሰሙ ድረስ የማቅረብና የመምከር የማስተካከል ትልቅ አላማ ይዘው የተነሱበትን ያንን የማስቀጠሉን ስራ ኢንሻአላህ እኛም ተከተል ለመስራት ጥረት እናደርጋለን። ያው ባጭሩ ስለሳቸው በጣም ብዙ ቢወራም ግን በእኔ በኩል ያለውን ይሄን ያክል ማለት ነው። ሙፍቲ የሀገር ምልክት ናቸው። ስለዚህ ለሳቸው መታወሻ መደረግ ያለበት ሀገራዊ ምልክት በአንድ ሃይማኖት፣ በሙስሊሙ ብቻ ሳይሆን ሀገራዊ ምልክት መሰራት አለበት። ይሄ ምልክት እና መታወሻ መሰራት ያለበት ምንድነው? ለእንዲህ አይነት ግዙፍ ስብእናዎች አርአያነታቸውን ሮል ሞዴል ይፈልጋል። ሁሌም ትውልድ ሮል ሞዴል አርአያ ይፈልጋል። እና እንዲህ አይነት ሰዎችን አክብረህ ምልክት ስታደረግላቸው፣ ስታስታውሳቸው፣ ስታከብራቸው ትውልዱ እነሱን የመሆን ጉጉት ያድርበታል። የሙፍቲ ትልቁ መገለጫ ሰውነትና ደግነት ነው። ሰውነትን ነው እያከበርክ ያለው፣ ሰውነትን ነው ምልክትና አርአያ እየሰራህለት ያለው እና ትውልዱ ስለ ሰውነት ስለ ደግነት እንዲያስብና እኒህን ታላቅ አባትና እሳቸውን የሚመስሉ ከየትኛውም ሃይማኖት የሆኑ እንደዛ አይነቱን አባት ወይም እናቶች ሴቶችንም ጨምሮ እንዲከተል ያደርጋል። እኔ በዚህ በመንግስት ደረጃም በአጠቃላይ በሀገር ደረጃ እንደዛ አይነት ምልክቶች መሰራት አለባቸው። እንደ አይነት ስብዕናዎች ካሪኩለም ውስጥ ሁሉ ገብተው መማር አለባቸው። በትምህርት ካሪኩለሙ ላይ ስለ ታሪክ ስለምሳሌ ስለተለያዩ ነገሮች ሲ እንደ አንድ ግዙፍ ስብዕና እንደ ኢትዮጵያዊ ስብዕና ገብተው ለትውልዱ የከበሩበት ምክንያት ምንድን ነው የሚለውን ነገር መሰራት መቻል አለበት። ዘርፈ ብዙ ማለት ነው። ይሄ ከመንግስት ይጠበቃል። ያው ለማህበረሰቡ ሲባል ለሀገር ሲባል ለትውልዱ ሲባል ይሄ መፈጸም አለበት። ይሄ በሀገር ደረጃ መሰራት ያለበት ነገር ነው። ለምሳሌ የተለያዩ ቦታዎችን መሰየም፣ ጎዳናዎችን፣ ሌሎች ሌሎች ነገሮችንም የትምህርት ካሪኩለም ውስጥ ማስገባት፣ በተለያየ መንገድ እሳቸውን ያከብሩ ስራዎች መንግስት ደረጃ መሰራት አለበት የሚል እምነት አለኝ። ያው እንደሚሰራም ተስፋ አደርጋለሁ። ያው በዚህ በሳቸው በሃይማኖቱ በኩል ግን ቀድሞ ያቀዷቸው ስራዎች ነበሩ። እሳቸው አንደኛ የቁርአን ማብራሪያ ሰጥተዋል። እያንዳንዱን የቁርአን አንቀጽ ከሰውነትና ከደግነት አኳያ ያዩበት ማብራሪያ ነው። በጣም ቆንጆ ነው። እያንዳንዱ ቃላቸው ልብ የሃይማኖቱን ተከታይ ሳይሆን የትኛውም ሃይማኖት ተከታይ ልብ የሚገዛ የሚያሸንፍ አይነት ማብራሪያ ነው የሰጡት። ያ ማብራሪያ ተቀርጾ በቴክኒክ ምክንያት ያው ቴክኒካዊ ነገሮች አላለቁም ነበር እሳቸው ሊያልፉ ሲሉ ይሄን ኃላፊነት ለሰዎች ሰጥተው ተሰርቶ አልቆ አላሁም እና ለመመረቅ ሶስት ወር ሲቀረው ነው አጋጣሚ ሆኖ ያለፉት። ይሄ አንዱ ፕሮጀክት ነው። ይሄ ትልቁ የጓጉበት ፕሮጀክት ነው። ሁለተኛ ይሄ ፕሮጀክት ይሄ የቁርአን እንትናቸው ማብራሪያቸው ወደ ጽሁፍ ተቀይሮ መማሪያ መሆን አለበት፣ ለሰዎች የሳቸውን ደግነት የሳቸውን ቫሊዩ ለሰው ልጆች ያላቸውን ክብር የሚያሳይ መጽሐፍ መልክ ወጥቶ መማሪያ መሆን አለበት የሚል ሀሳብ አለ። እሱም ስራው ተጀምሯል። እሳቸው እያሉ ነው ስራው የተጀመረው። ሶስተኛ የእሳቸውን ታሪክ የመጻፍ ነው ታሪካቸው የመጻፍ ነው። ታሪካቸው አልቋል። አሁን አጋጣሚ ስላለፉ የሞት ፓርቷ ብቻ ትገባለች። ሌላ አራተኛ ግን ስምንት ሺ ካሬ አካባቢ ቦታ አላቸው፣ ሀይሌ ጋርመንት አካባቢ፣ አሁን መቃብራቸው ያረፈበት ማለት ነው እዛ ላይ የድሮውን እሴት የሚያስተምር እንደዚሁ ሀገራዊ የሆነ ትምህርት የሚሰጥ የሃይማኖት ተቋም ስሙ ሃይማኖት ይሁን እንጂ ኢትዮጵያዊነትን የሚያስተምር ማለት ነው። እሳቸው የትምህርት ማዕከላቸው እንደዛ ስለሆነ ትኩረታቸው በጣም ኢትዮጵያዊነት፣ የሰው ልጅ ላይ፣ ደግነት ላይ ያተኩራሉ። እና ያንን የሚያስቀጥል አንድ ማዕከል የመገንባት እቅድ ነበራቸው። ዲዛይኑን አይተውት ባርከውታል። እሳቸው ጥሩ ነው ቀጥሉበት ብለዋል። እና ወደ ፈንድሬዚንግ እና ምናምን ሊኬድ የነበረው ከጥር አካባቢ አንድ ሀገር አቀፍ ኮንፈረንስ ተዘጋጅቶ ወይም ምስጋና ቀን ተዘጋጅቶ በዛ ምስጋና ቀን ዲዛይኑ ተገልጾ ሰዎች እንዲሳተፉ የማድረግ ሀሳብ ነበረ። እንደ ሃይማኖቱ የእሳቸውን ደግነት የሚያስቀጥሉ ስራዎች አሉ፣ ፕሮጀክቶች አሉ። ግን ሀገራዊ ደግሞ ያስፈልጋል። ሀገራዊ ምልክትነታቸው እጅግ አስፈላጊ ስለሆነ ማለት ነው። ይሄ ጥሪ ከሙስሊሙ ይልቅ ሙስሊም ካልሆኑ ወገኖች በብዛት ሶሻል ሚዲያም ላይ በተለያዩ አጋጣሚዎች ላይ እንትን ይላል። በነገራችን ላይ በሰው ሞት ሰው በመሞቱ ያሳዝናል፣ ግን ደግሞ ደስ የሚሉ ነገሮች አሉ። የሚገርም ነገር ህዝቡ የተቀራረበበት ነው። ወገንተኝነትን ያየንበት ነው። የኢትዮጵያ ህዝብ አንዱ ለሌላው ያለውን ስስ ስሜት፣ ወገንተኝነት በጣም ያየንበት ነው እና ይሄ ነገር ራሱ ያስደስታል በአጠቃላይ እና በአጠቃላይ ይህንን ይመስላል ሽኝቱ። በዚህ አጋጣሚ ክብራቸውን የሚመጥን ሽኝት ነው የተደረገው፣ በተለያየ መንገድ ገምግመነዋል እኛ። ለዚህ ሁሉንም ወገን ከልብ አመሰግናለሁ። ሙፍቲ ተቀምጠውም ቁመውም ለሌት ብዙ ጊዜ ቁመው አያቸዋለሁ። አንዳንድ ቀን መጣና ተክፍሌ ወይም ለውዱ ለማድረግ አለዛ ደግሞ በውለልማ ይዞኝ እንደዚህ ስንቀሳቀስ ሳሎን ቤት ረክዓተ ተሃጁድን ሰግደው እንደው ተገትረው ዱዓ ሲያረጉ አያቸዋሉ። ብቻቸው እንዲህ አይነት ታላህ እልቲፋት ታላፊት እልቲፋት እልትፋት የሌለው ሰው እየነበሩ በጣም ለየት ያለ ስጦታ ነው የሰው እና ነው እንግዲህ ሁሉንም ነገር አላህ ያሳመረ፣ ለእሳቸውም ለጀነት አላህ ያደርጋቸው። እኛንም ልጆቻቸውንም እናንተም ሁሉም ልጆቻቸው ናችሁ። እና አገራችንንም ሰላም አላህ ሄር የዲና ሀገር አላህ ያድርግልን። ዳረ ሰላም ዳረ አማን አላህ ያድርግልን። እኛንም እንግዲህ የእሳቸውኑ ፈለግ ይዘን የምንከተል አላህ አድርገን ስፈል እኔም በጣም ደስ ብሎኛል። አንደኛ ስለ ሙፍቲ ስላወራን ስለ ሙፍቲ ተወርቶ የሚጠገብ አይደለም። በሀዘን ላይ ሆነንም ቢሆን ገና ብዙ የሚወራ ብዙ የሚዘልቅ ነገር አለና ወደፊትም ብዙ እንትን እንላለን። መታችሁ እንኳን ይህን እንደዚህ እንድንነጋገር አደርጋችሁን ለሌሎች ወንድሞች እህቶቻችን ቢደርስም በማድረጋቸው እናንተን በጣም አመሰግናለሁ። እኔም በጣም ደስ ብሎኛል። አሁን ማድረገው ዱ እንግዲህ ሰላማችንን አላህ ያስቀጥልልን፣ ላለሁኝ አንደኛ ሙፍቲ በመኖራቸው አላህ ለሙፍቲ ሲል ብዙ በላዎችን ያቆማል። እነዛ በላዎች እንዳይወርዱብን በሙፍቲ ሰበብ ይመጡ የነበሩ ራህመቶች አሁንም እንዳይታገዱብን፣ አላህ ዱንያችንም አኼራችንን አላህ ያሳምርልን። ሁሉም በሰማው የሚሰራ አላህ ያደርገው። አገራችንም ሰላም አላህ ያደርግልን።